ዩኤንኤፍፒ ጋር በመተባበር በፋናሰላ ኤፍኤም 90 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ተጨማጭ ቡድን ከተቀላቀልኩ በኋላ ብዙ ነገር በህይወቴ ተጠቅሜ ያለው ማለት አስተሳሰቤንም ቀይሬ ያለው ብዬ አስባለሁ። በሚገባ አስተማሪ እንደ ድራማ አይነት ሆኖ ጭውውት አይነት ሆኖ በጣም ገንቢና አስተማሪ የሆኑ ነገሮች ከዚህ ከጎጂ ልማዳዊ ድርጊት ሰው እንዲቀረፍ የሚያደርጉ ነገሮች አሉ። ቁርስ ሳይበሉ እሴት እንኳን በልታለች። የወንድም ልጅ ናት እንጂ ምግብ የተጸየፈችው ርብቃ ነው ስሞ እናውቃለን። ሽማግሌ ሊላክ ነው ብለህ ከነገርካት ቀን ጀምሮ ምግብ ሲቀርብ በቃኝ ምናምን። ታዲያ ዛሬ ነው የምትነግርኝ ወይስ በረሃብ እስክትሞት? ጤና ይስጥልን ውድ ያላለቀ ጉዞ አድማጮች፣ እንደምንከርማችኋል። የዛሬውን ዝግጅታችንን ቀደም ብላችሁ በሰማችኋቸው ቅንጭብጫቢ ድምፆች ጀምር ያለው ከዝግጅቶቹ ጋር አበሪያችሁ የምቆየው መልካም ሰው ሰለሞን ነኝ። ወደ ዋናው ዝግጅታችን ከማለፋችን በፊት ታዲያ አንድ ሙዚቃ ልጋብዛችሁ። አድማጮች መገናኛ ብዙኃን የተለያዩ መረጃዎችን ለማስተላለፍ ሁነኛ መሳሪያዎች እንደሆኑ ታውቃላችሁ። በተለይ ደግሞ ለእንደኛ አይነቱ አብዛኛው ማህበረሰብ በገጠር በሚኖርበት አካባቢ ሬዲዮ ከሁሉም እንደሚመረጥም እናውቃለን። ለዚህም ነው ፖፑሌሽን ሚዲያ ሴንተር ኢትዮጵያ የተለያዩ የሬዲዮ ፕሮግራሞችን በገጠር ለሚኖሩ ማህበረሰቦች በማሰብ አዘጋጅቶ የሚያቀርበው። ታዲያ ፖፑሌሽን ሚዲያ ሴንተር የሬዲዮ ፕሮግራሞቹን በኤፍኤም ብቻ በማስተላለፍ አያቆምም። ይልቁንስ የሬዲዮ አድማጭ ቡድኖችን ያደራጃል። እነዚህ የሬዲዮ አድማጭ ቡድኖች የተማሪዎች፣ የሰራተኞች፣ የወጣቶች በመባል ይከፋፈላሉ። አድማጮቹ ዝግጅቶቹን ከሰሙ በኋላ ደግሞ ወደ ሌላው የማህበረሰብ ክፍል የሚያደርሱባቸው መንገዶች ይታሰባሉ፣ ይከናወናሉ። የዛሬዎቹ አድማጮች ታዲያ በዳውሮ ኢሳራ ወረዳ ባሊ ቀበሌ ውስጥ የሚኖሩ የመንግስት ሰራተኞችና የተማሪዎች አድማጭ ቡድን አባላት ናቸው። ካላለቀ ጉዞ ምን ጥቅም አገኛችሁ እንዲሁም ደግሞ በአጠቃላይ ሬዲዮን በማድመጥ ያገኛችሁት ነገር ምንድነው? ብዬ አናገራችኋለሁ። ምላሻቸውን ከራሳቸው እንድታደምጡ ጋብዛችኋለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሀያት ሙሳ አባላለሁ። የቢጫ ወርቅ ቡድን አባል ነኝ። ወደዚህ አድማጭ ቡድን ከተቀላቀልኩ በኋላ ብዙ ነገር በህይወቴ ተጠቅሜ ያለው ማለት አስተሳሰቤንም ቀይሬ ያለው ብዬ አስባለሁ። ያኔ አስረኛ ክፍል ስማር ባዮሎጂ አስተማሪ ሲያስተምረኝ ብዙ ተከራክሬ ነበር። የሴት ልጅ ግርዛት ትክክል ነው፣ የሆነ ህመም ይሰማል ምናምን ሰው ሲል ስለሰማሁ እኔም ያን ትክክል ብዬ ነበር ማም ነው ወደፊት ልጅ ቢኖረኝ የራሱ ልጄን አስገርዛታለሁ ብዬ ከአስተማሪው ጋር በጣም ብዙ ንትርክ ነበረኝ። እና ቀጣይ ወደዚህ ቡድን ተቀላቀልኩኝ። እናም ብዙ ነገር ተምሬያለሁ። ማለቴ ብዙ ጉዳት እንዳለው በሴት ህይወት ላይ ህልፈትን ጭምር እንደሚያመጣ ብዙ በህይወት የተለውጭ ያለው ብዙ ጠቅሞኛል፣ ይሄ ቡድን እንደ ራሴ እንደ ሀሳቢ ማለት ነው። ስሜ ዝናሽ አስራት ይባላለሁ። የሴቶች ህጻናት ጽህፈት ቤት የሜን ሚዲያ ፎካል ነኝ። እሺ፣ አሁን እዚህ ካሉት የጎጂ ልማዶች መካከል የሴቶች ልጆች ግርዛት እና ያለ እድሜ ጋብቻ ነው። ስለዚህ እሱ ላይ ሚዲያ ወይም መገናኛ ብዙሃን ምን አይነት ሚና አለው ብለሽ ታስቢያለሽ? ብዙ ከፍተኛ ሚና አላቸው። ከፍተኛ አስተማሪ የሆኑ ነገሮች፣ ጭውቶች፣ ድራማዎች ድራማው እንደ ድራማም ሆኖ በጣም አስተማሪና ሰው እንዲያስተውል የሚያደርጉ ነገሮች በርካታዎች አሉ። ፀሐይና በረዶ በሚለው ድራማ እንግዳ እየመጣ ያለበት ከእንግዳው እንትን ሴቶች ጭቆና ደግሞ እዛ ጋር ወንድ ሴቷን እየመታ ባለበት ከእንግዳ ቤት ሰው ሂዶ እንትን ያለበት ሁሉ በጣም አስተማሪ የሆኑ ነገሮች አሉ። በሚገባ አስተማሪ እንደ ድራማ አይነት ሆኖ ጭውውት አይነት ሆኖ በጣም ገንቢና አስተማሪ የሆኑ ነገሮች ከዚህ ከጎጂ ልማዳዊ ድርግት ሰው እንዲቀረፍ የሚያደርጉ ነገሮች አሉ። እንደው አሁን በአንቺ እድሜ ብዙ ለውጦች አሉ ብለሽ ታስቢያለሽ? በአንቺ ልጅነት ጊዜ ና አሁን በተለይ በልጃገረዶች ላይ የሚፈጸሙ ጎጂ ባህላዊ ድርጊቶች እየቀነሱ መጥተዋል። በፊትስ ምን አይነት ነበሩ? እስኪ የአንቺን ልጅነት አስታውሻል። እጅግ በጣም እጅግ በጣም ለውጥ ያለ ነው። አሁን በአሁኑ ላይ እጅግ በጣም ይሄ ሜን ሚዲያ ፖፑሌሽን ሚዲያ ሴንተር ይሄንን ትምህርት ከጀመሬ ወዲህ ና አሁን ይሄ ዩኒሴፍ ፕሮግራም ከጀመሬ ወዲህ እጅግ በጣም ለውጦች አሉ። እጅግ በጣም በሚገባ ለውጦች አሉ። ከዚህ በፊት አሁን ሰው ሴት ልጅን ለማስገረዝ ድግስ ይደግሳሉ። እንጀራ ጋግሮ ምን፣ በጣም ጠላው ተጠምቆ ምን፣ ከፍት ታርዶ ምን ተብሎ ጎረቤት፣ ዘመድ አዝማት ተጠርቶ እጅግ በጣም ድግሶች ነበሩ። ያ ድግስ ሁሉ ከዚህ ትምህርት በኋላ ቀርቷል። ከዚህ ትምህርት በኋላ ቀርቷል። አሁን ደግሞ ገጠር አካባቢ ላይ በፊት አንድ ለአምስት የሚባሉ አደረጃ አደረጃጀቶች ነበሩ። አሁን ላይ የአንድ ለአስር አስር አደረጃጀት ሆኖ ህብረት ልማት የሚባሉ አደረጃጀቶች ነበሩ። እዛ በዛ አደረጃጀቶች ሰው ሁሉንም የትራንስፎርሜሽን አጀንዳዎችን ወደታች አስወርዶ በዛ ውይይት ከሚያደርጉት ውስጥ አንደኛው ጎጂ ልማዳዊ ድርጊት ነው የሴት ልጅ ግርዛትና ያለ እድሜ ጋብቻ፣ ጠለፋ፣ አስገድዶ መድፈር እንደዛ አይነት ነገሮችን እዛ ጋ ውይይት እያደረጉ አስከፊ የሆኑ ነገሮችን አሳልፎ ለህግ እየሰጡ ያለበት ሁኔታዎች አሉ። እጅግ በጣም ለውጦች ነበሩ። አሁን ደግሞ ሰው እየረዳ እየተረዳ ያለው ሴት ልጅ ተገርዛ እጅግ በጣም ለሶ ጥቃቶችም እንዳሉ ከፍተኛ የደም መፍሰስ እንዳለ ከፍተኛ ህመም እንዳለ ኢንፌክሽኖች ከፍተኛ እንዳሉ ሰው ይረዳል በሚገባ ሰው ደግሞ በወሊድ ጊዜ የተገረዙ ልጆችና ያልተገረዙ በወሊድ እንደማይጨነቁ አይነት ሁሉ ተረድቶ ሰው አሁን በየ ህዋስ በየ ልማት ቡድን ሰው ሰውንም እያስተማረ ያለበት ሁኔታዎች አሉ እኔም በግሌ ይሄ ነገር በፊት ቢኖር ኖሮ እውነቴ ነው ልጆችንም አላስገርዝም ነበር። አሁን ግን የእኔ ልጆች አድጎ አሉ በጣም ወደ አስራ አራተኛ አምስተኛ አመት ይዘው አሉ ከዛ በታች እኔ እንግዲህ ሴት ልጅ የለኝም። እንደኛ ጽሕፈት ቤትም አሁን እንደም ወልዶ ያሉ ሰዎች ሁሉ አናስገርዝም የምለውን አቋም እየወሰዱ ያሉበት ሁኔታዎች አሉ። ይህንን ደግሞ አዳምጠን ካበቃን በኋላ የቢሮ ባለሙያዎችን አንድ ቦታ አሰባስበን ይሄ ነው የሚለውን ትምህርት እኛም እንሰጣለን። ታች መስክም ስንሄድ ለበርካታ ዜጎች ትምህርት እየሰጠን ለማህበረሰብ ክፍል ሁሉ ትምህርት እየሰጠን ያለበት ሁኔታ አለና እንደ እኛ ወረዳ በሀያ ዘጠኙም ቀበሌ ይሄ ጎጂ መሆኑን ሰው ሁሉ ያውቃል ይረዳል። በፊት ደግሞ ይሄንን ባህል ብሎ ብዙ በርካታ ባህል ብሎ እነሱ የሚወስዱ ነገሮች አሉ። አሁን ባህል ነውና ሳትገረዝ ከቀረች እቃውን ታሰብራለች፣ ትሸታለች፣ የወንድ ፍላጎት ከፍተኛ ነው በሚለው ላይ በርካታ ሲያስቡ ነበር። ይሄንን ሁሉ አሁን ቲቶ ሰው ጎጂ የሚለው ነገር እየተረዱበት ሁኔታዎች አሉ። ይህ በጣም ጥሩ ነው። ሬዲዮውን በምን አይነት ሁኔታ ነው የምትሰሙት? እንደ ሁሉም ሰው ሬዲዮ አለው እዚህ አካባቢ ገጠርም ጭምር አው እኛ ጋ አሁን ገጠር አካባቢ አብዛኛውን ጊዜ ሰው የሚጠቀመው ሬዲዮ ነው። ቴሌቪዥን አይደርስም። ወደ ታችኛው ገጠር አካባቢ ከተማ ከተማ ቦታ ማዘጋጃ ክልሎች እዚህ ያሉ ወደ አራቱ የሚሆኑ ማዘጋጃዎች እዛ ላይ ነው መብራት ያለው። ታቸኛው ላይ መብራት የለም። ይሄ ድንጋይን ገዝቶ አሁን በሬዲዮ ነው የሚጠቀሙት አብዛኛው። ይሄ ኤፍኤም ሬዲዮን ይዳምጣሉ ሰዎች። የአማርኛ ችግርም የሚኖሩት አካባቢ ላይም ልጆች እዛ የተማሩት አሉ በብዛትም የአማርኛ ችግርም አይኖራቸውም የቤት ልጆችም አሉ። ግን አሁን ይሄ የዋካ ኤፍኤም በዳውረኛ ቢቀየር ጥሩ ነው። ዳውረኛ ቢቀየር በ ሀያ ዘጠኙም ቀበሌ ሰው ይዳምጣል። አንድም ቦታ ላይ ሬዲዮ የሌለ ሰው የለም። የሶላርና ሬዲዮን ያልገዛ ቤት የለም። እንግዲህ ወደ አዎ ሬዲዮ ይወዳሉ። ይሄ ቴፍ በቃ ሰርግ ቢኖር ራሱ እዛ ቴፍ ነው የምጠቀሙት እንደ ድሮ ማለት ነው። አሁን ማዘጋጃ አካባቢ ነው እንጂ መብራት ያለው ታችኛው ማህበረሰብ ክፍል ላይ አልደረሰም። በዛ በተነሳ ያው ማንም ቤት ላይ ሬዲዮ የሌለ ቤት የለም። ግን አብዛኛው እነሱ የሚጠቀሙት የዋካ ኤፍኤም ሬዲዮ ነው። እሱን ይጠቀሙት፣ ይሰማሉ፣ ያዳምጣሉ። አንቺስ ከልጅነት ሬዲዮ የመስማት ልማድ ነበረሽ? አዎ እኔ ነበረኝ እኔ ከልጅነትም እንግዲህ ዋካ ሚባል ቦታ እናንተ ያቋርጣችሁ የምትመጡ ቦታ አለ ማሪ ሚባል እዛ ነው ያደግኩት ባል አግብቼ ነው እዚህ የመጣሁት እንጂ እዛ ያንም ድሮ ይሄ አውራጃ ይባላል አውራጃ የዋካ ከተማ አስተዳደር ይባልና ና እዛ ጋር በፊትም ይሄ ሬዲዮ ምናምን ከተማ ነክ ነገሮች አሉ እዛ እንሰማለን ያው ሬዲዮ እኔ አባትም ድሮ ያው የተማሪ ሰው ናው ና እሱም ቤት ይሬዶ አለው። ከህጻንነት እስከ ዛሬም እውነቴ ነው ይሬዶ ቤት አለን እንሰም አለን። ዋካ ላይ ደግሞ የዳውሮ ከፍተኛ ከተማ የሚባለው በፊት ዋካ ነው። እዛ ጋ የሆነ በቃ ከተማነክ ነገሮች ያንም አሉ እሱ ላይ ያው እንሰም አለን። ምን አይነት ሬዲዮ ፕሮግራም ነው ደስ የሚልሽ በብዛት? አሁን ይሄ አብዛኛው የዋካ ኤፍኤም ሬዲዮ ነው። በፊት እንግዲህ ብዙም አላስታውስም ያኛው በድሮ ምን እንደሆነ ብዙም ባላስታውስም ከቆይቷል ይሄ የዋካው ኤፍኤም ዘጠና አራቱ አይ ጣቢያም ሳይሆን ምን አይነት ነገሮች በሬዲዮ ሲነገሩ ደስ ይልሻል? ሬዲዮ ላይ በቃ አብዛኛው ሙዚቃ ሲጫወት ድራማዎች ሲኖሩ፣ ጭውውቶች ሲኖሩ ነው ደስ የሚለኝ። ዜናውን ብዙም ድሮ ብዙም ዜናውን አንፈልግም ነበር። ተከታተ የነበር ድራማ ድራማውን አሁ አሁ በደንብ ነው የምወደው ድራማ ሲኖር ጭውቶች ሲኖሩ፣ ይሄ በቃ ጨዋታ ይሄ የአማርኛ ጨዋታ የተለያዩ ጨዋታዎች ሲኖሩ እሱን ነው የምንወደው። እዛ ጋ ጭፍረው ምናምን ሲኖር ነው ደስ የሚለው። ምን አይነት ድራማ እንደው የምታስታውሸዋለ? ከሰማሻቸው ከድሮ ጀምሮ ድራማውን ድራማውን ያው እንግዲህ ይኸውን የቅርብ ጊዜው ይሄ አሁን ይሄ አሁን ጭውትና ድራማው የሬዶና ፀሐይ በሬዶና ፀሐይ የሚባለውን ድራማ ቅርብ ጊዜ ጀምሮ ይሄን ከማዳመጥ ከጀመርን ወዲህ እሱን በደንብ አርገን ነው የምንሰማው። ደስ ይላል። በጣም ነው ደስ የምለው። ከዛ በፊት ያው ብዙ ድራማዎች ይመጣሉ ግን አላስታውስም በቃ በአይምሮ ላይ አልያዝኩም እንጂ የተለያየ ድራማዎች ሲመጡም በቃ ድራማ ብለን ነው የምናዳምጠው። አመሰግናለሁ። ከፕሮግራሙ ጋር ተያይዞ ያላለቀ ብዙ ፕሮግራም ጋር ተያይዞ ሚዲያ ያው ስርጭት በጣም ጥሩ ነው። ያው ብዙ ህይወት ተሞክሮ ያላቸው ሰዎች ሴቶችም ወንዶችም የራሳቸውን ህይወት ተሞክሮ ከተናገሩት ከሴት ልጅ ግርዛት ጋር የደረሰባቸውን ከራሳቸው መነሻ ልጆቹን ወደ ማስቀረት ደረጃ እና ብዙ ነገሮችን ለምሳሌ ያለ እድሜ ጋብቻ ላይ የደረሳቸውን ጉዳት ጭምር በፕሮግራሙ ይተላለፍ ነበር። ከዛ ብዙ ነገሮችን የተማርነው ነገር አለ። ከሴት ልጅ ግርዛት ጋር የደረሰው ሴቷ በራሷ የተጎዳች እናት ልጆቹንም ጭምር የምታሳድገውን የሰው ልጆች ራሱ እሷ ጋር የሚያድጉትን ጭምር አላስገርዝም ብላ ለልጆቹ ቤት ውስጥ ግንዛቤ ፈጥራ ይሄንንም ጭምር ተሞክሮ በፕሮግራሙ ስተላለፍ ነበረ። ይህ የራሱን ልጅ ደግሞ አባትየው ልጆቹን ሳያስገርዝ እንዳስቀረ ና ብዙ ደረጃ ልጆች እንደደረሱ ሶስት አራት ልጆች ትምሮ ትምህርት ጨርሶ ሌላ ሌላ ቦታ እንደደረሱ ጭምር ያስተምሩ ነበርና በፕሮግራሙ እኛ ብዙ የተረዳነው ነገር አለ። ከዛ ውጭ ከቋንቋ ጋር ተያይዞ አንደኛ በአማርኛ እኛ አማርኛ ስለምንችል በአማርኛ እንሰማለን። አካባቢ ላይ አማርኛ የማይችሉ ጎረቤቶች አሉ፣ ቤተሰቦች አሉ። ለነሱ ለነሱ ያዳመጥ ነውን ተሞክሮ እንደዚህ አይነት ነገር ፕሮግራሙ ላይ እንዲህ እንዲህ በማለት ያስተላልፉ ነበር። እናንተ እንዴት ነው የሚለውን ግንዛቤ በአካባቢው በቤተሰብ ደረጃ እንፈጥራለን። ከዛ ውጭ ደግሞ ቢሮ ላይ ቢሮ ላይ ተጨማሪ እንደውም ጋብዘን እንዲያዳምጡ የምናደርጋቸው ባለሙያዎች አሉ በቢሮ ሰዓት ሲሆን፣ ይህን ደግሞ አንዳንዴ እኛ የሰማነው ነገር ዛሬ ፕሮግራሙ ይሄንን ይመስላል። ስለዚህ ይሄንን አዳምጠናል። ይሄንን ይሄንን ይሄንን አይን ጸሐይ እና በረዶ ፕሮግራም ጭውት በጣም ደስ የሚል ነው እና እዛ ውስጥ ያሉ ነገሮች በጣም ትልቅ ነገሮች እንዳሉ ተጽዕኖ ሴት ላይ ጥቃት የተለያዩ ነገሮች እንዳሉ የሚያሳዩ ብዙ ነገሮች ስላሉ ይህንንም ሁሉ ለሌሎች የምናስተላልፍበት በቋንቋችንም ቢሆን አማርኛ የሚችሉትን በአማርኛ ስናስተላልፍ ቆይተናልና በጣም ደስ የሚል ነው። ከአድማጭ ቡድኑ በተጨማሪ በዋካ ይተላለፋል አይደለ? ዋካ ኤፍ ኤም እንደው ገጠሩ ድረስ ይደርሳል እስከየት አካባቢ ድረስ ሰው በገጠር ያለ አዳምጠን እናውቃለን ብሏችሁ ያውቃል? አው ያዳምጣሉ። አብዛኛው ግዴ ጊዜ እንደውም የኛ አካባቢ ሰዎች ሬዲዮ አድማጭ ናቸው እና ሬዲዮ ያዳምጣሉ። ቴሌቪዥን ምናምን ያው ብዙ ርቀት ባለበት አይገባምና ያዳምጣሉ። ስለዚህ እነዚህ ሰዎችም ደግሞ የበለጠ እንዲያዳምጡ እንደዚህ አይነት ፕሮግራም እንዳለ የምናስተላልፍበት መንገድ አለ። አድማጮች፣ በዛሬው ዝግጅታችን የመገናኛ ብዙኃን በተለይም ሬዲዮ ጎጂ ልማዳዊ ድርጊቶችን ለማስቆም ያለውን ሚና በአድማጮቻችን ምስክርነት አድምጠናል። በተለይም ደግሞ የሰሙትን ለሌሎች የሚያስተላልፉትን አድማጮቻችንን በጣም እናመሰግናለን። ያላለቀ ጉዞ፣ አድማጮች ፕሮግራማችን እንደቀጠለ ነው። የሚቀጥለው የድራማ ጊዜ ነው። የንጋት ሕልም ክፍል ስድስት ይቀጥላል። አብራችሁን ቆዩ። እኔ የምለው ጀንበ መታገስ አቅቶች ነው ሱቄ ድረስ የመጣሽው? አይ የወጥ ቅመም ልገዛሽ። ገዛሽ እንበት ገዥኝ ማጥሩ ነበር። ነዋይ ለምግብ ቤቱ ይጠቀመዋል። ጉቦ መሆኑ ነው። ከኔ የምትፈልጊውን ነገር ለማግኘት ቀመን መግዛት በቂ አይደለም። ያመጣሽልኝ ጥሩ ዜና ነው ማለት ነው። ስንት ትከፍያለሽ? ምንም አልከፍልም። ትናገሪ እንደሆን ተናገሪ፣ አይ ካሽ ወደ ቤት ይመለሳለሁ። ነገሩ የምትታዩ አይነት አይደለም። እንዲህ አያት አደረግሽ። ከዛ ከሜትኖሎጂ ሰራተኛው ለምንድነው ስሙ ማያዝልኝ? እቴ ረታ ረታ አው እሱ ጋር እየሄዱ ስራውን እያለማመዳቸው ነው ብለሽኛል። ነበር ያሉበትን ጠይቄ እጉብታው ላይ ወጥተዋል ሲሉኝ፣ አስናቀን ጆ ሄዱ ወይ ይዝነሽ ምን አለበት ዝባዝን ከሆነ ትተሽ የአስናቀን ሀሳብ ብቻ ብትነግሪ። አይ ለሁሉ ነገር እንደው እንደቸኮሽ እሴት እናንተ ቃል ነበር። ኧረ ተይ ግድ የለሽም ዝናሽ፣ ተይ ወደ ጉዳዩ ግቢ። እሴተን እናይቷከል እሺ ካያትስ ምን አለ? ወዷታል ሙች በሄኝ እስኪ፣ ለታናሽ ወንድሙ ነው። ለታናሽ ወንድሙ ማን ነው እሱ ታውቂዋል? ፍጹም ይባላል። እንዴት ያለ ሸበላ መሰለሽ! የአፍንጫው መሰርከክ ውይ ውይ! ዝናሽ፣ እኔ መልኩን አጥቤ ጠጣው? ገብቶኛል። ትኩረት ሽየት እንደሆነ ልክ እንዳስናቀ ጥሩ ንግድ አለሁ ደግሞ እስካሁንም አላገባም እድሜውም ሰላሳ ሰባት ዓመቱ ነው ለምን አላገባም አስናቀ እንደነገረኝ እንደው አይን አፋር ስለሆነ ነው ሴት መቀ ምናምን አይሆንለትም አለኝ ታዲያ አስናቀ ያያትን ሴተን ታናሽ ወንድሙ የሚወዳት እንዴት ሆኖ ነው እኔም ይህን ጥያቄ ላስናቀ ቅርቡለታል ፍጹም እጅ የመሰለች ልጅ ተገኝታለት እንቢ አይል ከእኔ ቃልም አይወጣም እና እርግጠኛ ሆንሽበት? አንቺ ምንም ጥርጥር የለኝም። አስናቀ ልጅሽን ለታናሽ ወንድሙ ይድራታል። እሱ ርብቃን ሊያገባ ስለሆነ ዝምድናችን ይጠነክራል እያለ ነበር። እስኪ እናያለን። ምን አስጨነቀሽ? ለርብቃ ሽማግሌ በሚላክበት ቀን ፍጹም ይመጣል። እሴትን እንዳያት ወዲያውኑ ለእኔም ጠይቁልኝ እንደሚል አልጠራጠርም። ድራማ አደረግሽው እኮ ቀኑ ይድረስና ያልኩትን እሁን ባደረገም። በይ እስቲ የሚሆነውን እንጠብቃለን። እግረ መንገዴን ሽንኩርት ምናምን ልገዛዛና ወደ ቤቴ ሊሄድ። እኔ የምልሽ ነበር እ ሴት ተገርዛለች አይደለም? ተገርዛለች። ለምን ጠየቅሽኝ? አስናቀ ርብቃን ለማግባት ከመወሰኑ በፊት የእናንተ ማንነት አጣርቶ መገረዟን ከባልሽ እህት ከገሊላ አረጋግጠ ስለ እሴት ተጠይቆሽ? አዎ ጠየቀኝ። ተገርዛለች አልኩት። ልጆቹ ቁርስ አይበሉም እንዴ? ባለ ስራ አድርጋቸው ከመኝታ ሳትነሳ ነው ከቤት የወጡት ቁርስ ሳይበሉ። እሴት እንኳን በልታለች። የወንድም ልጅ ናት እንጂ። ምግብ የተጸየፈችው ርብቃ ነው። ስሙ እናውቃለን። ሽማግሌ ሊላክ ነው ብለህ ከነገርካት ቀን ጀምሮ ምግብ ሲቀርብ በቃኝ ምናምን። ታዲያ ዛሬን የምትነግርኝ ወይስ በረሃብ እስክትሞት? አይዞ እንዳትሞትም እንዳትቆምም ስለምትቀማምስ አትስጋ። ትገርሚያለሽ። እሴት ብትሆን እንደዚህ በዝምታ ታልፊያት ነበር? ተዋት እባክህ፣ ወግ ነው ሲዳሩ ማልቀስ። ማግባት አልፈለገችው? ኧረ ተዋት። ሴት ልጅ መግደርደር ደንቧ ነው። እኔ እኮ እናቷም ገሊላም ፊት አትስጣት ስላሉኝ እንጂ ትክክለኛ ሐሳቧን በጠይቅ እንዳትሞክር ነው ወይ? በባህላችን የሌለ ነገር ነው። ባል ከመጣ ሴት ልጅን ቶሎ ብሎ ቦታ ማስያዝ ነው በቃ። ጀምበር ርብቃ ልታገባ በመሆኑ ተደስተሻል ማለት ነው። ለምን ደስ አይለኝም? ይህን ያህል ክፉ ሰው አድርገህ አትየኝ እንጂ እኔ እንዲያውም እሴተም እንደ ርብቃ አይነት እድል እንዲገጥማት ተመኝቻለሁ። እሴት አዎ፣ ከርብቃ እኮ በአንድ ዓመት ነው የምታንሳት። ሲሆን ለሚሆነው በምኞት አትንገላች። አንድ ቀን እንደሚሆንማ አውቃለሁ። ግን ምንድን ነው ግን፣ ብሎ ዝምታ። አስናቀ ርብቃን ለማግባት ከመወሰኑ በፊት ተገርዛለች አልተገረዘችም ብሎ መጠየቁን ገሊል አልነገረች አልነገረችኝም እሷ ከአስናቀ ጋር ተነጋግራ ከጨረሰች በኋላ ነው ባል መቶላታል ያለችኝ እንጂ ይህ ግረምህ እንግዲህ ይህን ጥያቄ አንስቷል። አንተ ገና ሴት ሕፃን ሆና ሳለች ላስገርዛት ብልህ፣ አይ የዚህ ከተማ ሰው ሴት ልጁን ማስገረዝ ትቷል ብለህ እውነቴን ነዋ። ታዲያ አይምሰልህ፣ ሰው በድብቅ ሴት ልጁን ያስገርዛል፣ ከዚያ ይዋሻል። ጀንበር ደግሞ በማያስጨንቅ ነገር እንዴ! ለምን አያስጨንቅም? ከዋና ከተማ የመጣው አስናቅ አይደለም የርብቃን መገረዝ አለመገረዝ የጠየቀው በርብቃ ቦታ እሴት ብትሆን ኖሮ አሁን ምን ይሁን ነው ጀንበር? የልጃችንን የወደፊት ህይወት በራሳችን ግብዝነት አጨልመነዋል። የማይገናኝ ነገር አታገናኝም። እንዲህ ሁሉም ወንድ አስናቀ ነው ያለሽ ማን ነው? እርግጠኛ ሆኜ የምነግርህ ያልተገረዘች ሴት ነው የምፈልገው የሚል አንድ ወንድ ፈልገህ አታገኝም። ጀንበር፣ አሁን ምንም መከራከሪያ ነጥብ አታምጣ። የተናገርኩት ነገር ትክክል ነው አይደለም። አስብበት ምግብ ጨርሳችሁ ነው የምትዘጉት? ራት አገኛለሁ ብዬ ነበር አመጣጤ። አረታ፣ አንተ አንተ ነህ እንዴ! የመሸ ተመጋቢ ከየት መጣ ብለህ ነበር? አረ እንዴት አመሸ ከየት ነው በዚህ ምሽት? ቀን ነበር መምጣት ፈለግኩት። ሳምንቱን ሙሉ የመዘገብኩት ዳታ ነገ መላክ ስላለብኝ በስራ ተጠብጄ ነው ጊዜው ሄደው እንደምታየው ምግብ ቤቱን ዘግቻለሁ። የተረፈ ምግብም የለ። ቤት እንሂድና ራት እኔ ራት ለመብላት አይደለም የመጣሁት። ምን ችግር አለው ራት ላይ እንጨዋወታለን? ቤት ከሄድን ማውራት አንችልም። ሚስጥር ነው። ርብቃና ሴት ምን ሆኖ ምን ሆኑ? ምን ብለውህ ነው? ስንት ቀናቸው አይናገሩ አይጋገሩ ላጫውታቸው ስሞክር እንኳን መልሳቸው አዎ ወይም አይ ነው። በተለይ ርብቃ። ሰሞኑን መጥቼ እነግርሃለሁ ብዬ ነበር ስራ አላዳረሳልኝ። ቤት ውስጥ የተፈጠረ ችግር አለ ከቸንበር ጋር የለም፣ የለም ጉዳዩ የጸብ አይደለም። ምንድን ነው ነዋይ? ለመናገርም ከብዶሃል? ርብቃን ዳሩልኝ የሚል ሰው መጥቷል። ምን ርብቃና ሴት የከፋቸው? ለዚያ የእነሱ መከፋት አይደለም። ዋናው ነገር ርብቃን ለመዳር መነሳት ነው። አልገባኝም። አልደራትም ማለት ነበረብኝ። ርብቃ እኮ ገና አሥራ ስድስት ዓመቷ ነው። እረታ፣ ይህን ሳላስበው ቀርቼ እንዳይመስል ግን አባቷ በሕይወት ቢኖር ያደርገው የነበረውን ነገር ነው እያደረግኩ ያለው። ምን ሆነ ነው ነዋ። በሕይወት የሌለ አባቷን አስበ እናቷ በሕይወት አለች። እንድታገባ ትፈልጋለች ገሊላ? ሌሎች ሰዎች እንዳስገደዱ አድርጋ አትንገሪ። የአንተ ውሳኔ ምንድን ነው? እንድታገባ እፈልጋለሁ። ለምን? እድሜዋ ስለደረሰ። እንዳትለኝ አልደረሰም። እኔም እኮ በቂ ምክንያት አለኝ እኮ። ምን? ርብቃ የተሻለ ሕይወት እንድትመራ ፈልጋለሁ። ትክክል ሆኖ ያገኘሁት በጊዜ ማግባቷ ነው። ድራማውን የተጫወቱልን ሱራፌል ጸጋይ እንደ ነዋይ፣ ሰላማዊት ገብረስላሴ እንደ ገሊላ፣ ሳምራዊት ከበደ እንደ ሴት ቃል ኪዳን፣ ሰለሞን እንደ ርብቃ፣ ቅድስት ሲሳይ እንደ ጀንበር፣ እስጢፋኖስ ከበደ እንደ ረታ በመሆን ነበር። እስካሁን አብሬያቸው የቆየሁት መልካም ሰው ሰለሞን ነበር። ከዛሬው ፕሮግራማችን በዚሁ ይጠናቀቃል። በሚቀጥለው ሳምንት በሌላ